በማዕከላዊ ኢትዮጵያ ክልል የበጀት ዓመቱን የመጀመሪያው ሩብ ዓመት አፈጻጸም የሚገመግም መድረክ በሆሳዕና ከተማ ተካሂዷል። በመድረኩም የክልል ቢሮ ኃላፊዎችና የዞንና የልዩ ወረዳ ዋና አስተዳዳሪዎች ክልላዊ አፈጻጸሙን አቅርበውም ውይይት ተደርጎበታል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር ዶክተር እንዳሻዉ ጣሰዉም በክልሉ በሁሉም መዋቅሮች በሩብ ዓመት ለማከናወን የተያዙ እቅዶች በጥሩ ሁኔታ መፈጸማቸውን ተናግረዋል። በተለይ ተግባራትን በፍጥነትና ፈጠራን በማከል የተከናወኑ ስራዎች ውጤታማ ሆነዋልም ብለዋል። የፈጠራና ፍጥነት ጨምሮ ስራ መስራት ላይ የተጀመሩት ነገሮች ለሙሉ ጥሩ ናቸው። የፈጠራ ስራዎች መኖራቸውን አይተናል። በፍጥነት አጠቃላይ ስራዎችን ለማከናወን ብዙ ስራዎች 2016 ስራ ስንጀምር ብዙ ስራ በአንዴ ሲመጣ ብዙ ሰው ይዞ ለመሄድ ይቸገር ነበር። አሁን አስርም አስራ አምስትም ስራ ይምጣ ወደ አንድ ፓኬጅ አስገብቶ በጋራ እየገመገመ መሄድ በጣም ጥሩ ነው እና ፍጥነትና ፈጠራ በዚህ ውስጥ ነው የሚታየው። ይሄ መልካም ነገር ነው እየጎለበተ ሄድ። ሁለተኛው መላ ህብረተሰቡን በማሳተፍ ስራዎችን መስራት ላይ መሻሻል አለ። በአንደኛ ሩብ ዓመት ጥሩ ጥሩ ነገሮች ተመዝግበዋል። የህብረተሰብ ተሳትፎ፣ የህብረተሰብ አቅም፣ የህብረተሰብ ጉልበት፣ እውቀት፣ ገንዘብ በአግባቡ መጠቀም ያስፈልጋል። የልማት አቅሞቻችን ህብረተሰቡን የልማት አቅሞቻችን ተብሎ የሚወሰደው ይሄ የተጀመረው ነገር ጥሩ ነው። ተጠናክሮ መቀጠል መቻል ያስፈልጋል። ጥሩ ነገር ነው። በተደራጀ መልኩ ስራዎች እየተሰሩ እንደሆነ መመልከታቸውን የገለጹት ርዕሰ መስተዳድሩ ተግባራቱ የህብረተሰቡን ተጠቃሚነት እያረጋገጡ ናቸው። ውጤት ያለው ስራ ቆጥሮ ሰጥቶ ቆጥሮ መቀበል፣ ውጤት ያለው ስራ እያየና ያለ ነው አሁን ከውጤት ውጪ ስራዎችን በሌላ መንገድ መመዘን አይቻልም። የመጀመሪያው እና ዋነኛው ፕሮሰስ አይደለም። ፕሮሰስ ያስፈልጋል፣ ቅደም ተከተል ማድረግ ያስፈልጋል፣ ግን ውጤት መኖር አለበት። በአንደኛ ሩብ አመት፣ በሁሉም ስራዎች የተመዘገቡ ውጤቶች ጥሩ ናቸው። ሌላው የህብረተሰብ ተጠቃሚነት ነው። ሁላችንም እዚህ መኖራችን ምክንያት የህብረተሰብ ተጠቃሚነት ለማረጋገጥ ነው። ሌላ ምንም አላማ የለ ነው ፓርቲያችን መንግስታችንም ብልጽግና በቤተሰብ ደረጃ በማህበረሰብ ደረጃ በሀገር ደረጃ አረጋግጣለሁ የሚለው ተጠቃሚነትን ለማረጋገጥ ነው። እዚህ ላይም ጥሩ ነገሮች አሉ። በሁሉም መስክ በሁሉም መስክ የተጀመሩ ነገሮች ጥሩ ናቸው። እነዚህን እንደ መንደርደሪያና ቀጣይ የማጠናከሪያ ነጥቦች አድርገን ብንወስድ ጥሩ ነው። የክልሉን ሕዝብ ሁለንተናዊ ተጠቃሚነት ለማረጋገጥ አሁንም ትኩረት የሚሹ ጉዳዮች አሉ ያሉት ርዕሰ መስተዳድሩ፣ ከዚህ ውስጥም ዋነኛው ምርታማነትን ማረጋገጥ እንደሆነ የሚያነሳሉ። አሁንም የየለቱን የአመራር ክትትል ትኩረት የሚፈልጉ ስራዎች አሉ። የመጀመሪያው ምርታማነትን መጨመር ነው። ምርታማነት ጥናት አጥንተናል። ባለፈው የተጠናው ጥናት በአግባቡ ወስዳችሁ በቆሎ ስንት እናሳድጋለን? ስንዴ ስንት እናሳድጋለን? ዶሮ ስንት እናሳድጋለን? በደንብ እቅዳችን እንደገና መከለስ መቻል አለበት። እየጨመርን መሄድ መቻል መጨመር ይፈቀዳል። በቅድ ላይ መቀነስ ነው የማይፈቀደው። ከያዛችሁት እቅድ እየጨመራችሁ መሄድ ይፈቀዳል። ጥሩም ነው። እንደዛ መልመድ አሳንሶ አለማቀድ ነው። ስለዚህ ምርታማነት ላይ በደንብ ማየት ያስፈልጋል። እሱን እየጨመርን መሄድ ክትትል ይፈልጋል። እዛው አብረን አያይዘን የሌማ ትሩፋት ሳይረሳ ሳይዘነጋ ሁሌ ነው መስራት ያለብን። አይናችንም በከተማም በገጠርም ከሌማ ትሩፋት ላይ ማንሳት የለብንም። የቤተሰብ ብልጽግና ማረጋገጫ መንገዱ አንዱ እሱ ነው። እዛው የግሪን ሌጋሲ ጉዳይ የተነሳው ትክክል ነው። ግሪን ሌጋሲ ሁሌ ክትትል ይፈልጋል። ከምርታማነት ጋር አብሮ የሚያያዝ ነው። የከተማ ከተማ ግብርና በገቢ አሰባሰቡ ላይ የተሻለ አፈጻጸም እየተመዘገበ ቢሆንም በታቀደው ትይዩ መሰብሰብ ይኖርበታል ብሏል። በስራ እድል ፈጠራ መስክም ልዩ ትኩረት ልንሰጥ ይገባልም ያሉት የገቢ ስራና የስራ እድል ፈጠራ ጥሩን አፈጻጸማቸው፣ ግን ወደ ፐርሰንታቸው እናደርሳቸው ቢያንስ የሩብ ዓመት ፐርሰንቱን ሚት ማድረግ መቻል አለብን። ገቢ ላይ በሁለቱም መንገድ ወደ 19 ምናምን አካባቢ ያለው ወይ 18 ምናምን ያለው 25 ፐርሰንት መድረስ ነበረበት። የኋላ ቀሪውን አካክሰም መስራት አለብን። ሁለተኛ ጥሩ ጥሩ ያነሳቸዋቸው ነጥቦች ከዚህ ከቫት ወይም በካርኒ ከሚሰበሰቡ ጉዳይ ጋር ያሉት ጉዳይ አምናም ጮሆንበታል። በዚህ አመት ፋይናል መደረግ አለበት። ይዞ የሚመጣው ገንዘብ 46 ፐርሰንት ነው ተብሏል። ከዋናው ገቢ ትክክል ነው። ከ9 እስከ 10 ቢሊየን ብር ይዞ ይመጣል። ጥናቱም እሱን የነገርናቸው አምና ይሄን አጠናክሮ መስራት ነው። የስራ እድል ፈጠራ ጥሩ ነው። ቅድመ ዝግጅቱ ላይ ያለው ነገር ጠንካራ ሲሆን፣ አመቱን በሙሉ ስራውን ያሰራናል። ግን ያቺ 25% መሙላት 80% መሙላት አለብን። እሷን በዚህኛው ማካካስ መቻል ይኖርብናል። የማህበረሰቡን የኑሮ ሁኔታ የሚፈታትኑ ጉዳዮችን ፈጥኖ ማስተካከል ይገባል። ምን ያሉት ኑሮ ማረጋጋት ላይ አመራሩ አይኑ መንቀል የለበት። ኑሮ የምናረጋጋባቸው የተለያዩ ነገሮች ያስቀምጠናል። ከነጋዴው ማህበረሰብ መዋየት፣ የህብረት ስራዎችን ማጠናከር፣ የተለያዩ ሸቀጦች በአግባቡ እንዲደርሱ ማድረግ፣ የሰንደይ ከሁድ እስከ ሁድ ያለው ነገር በአግባቡ እንዲሰራ ማድረግ ቼኑን መቀነስ ብለን አስቀምጠናል። አሁን እንደገና እየገቡ ነው ያሉት ነጋዴዎች፣ ቼን ቢያንስ ሁለት ቢበዛ ሶስት ነው ያለው ነጋዴው አለ። በመሀል የሆነ ሰው ካለ እናንትን ካለ፣ አለበለዚያ ነጋዴው ራሱ አምቶ እንዲሸጥ ነው ያለው። ይሄ እንስራው ሲስተም እናርገው ጀመሩ የመሰረተ ልማት ስራዎችን በአግባቡ ተፈጻሚ እንዲሆኑም የተጠናከረ የቁጥጥር ስራ መሰራት ይኖርበታል ብለዋል የውይይቱ ተሳታፊዎች። ከውይይቱ ማጠቃለያ በኋላም በሆሳዕና ከተማ አስተዳደር እየተከናወኑ ያሉ የተለያዩ የልማት ስራዎችንም ተዘዋውሮ ተመልክተዋል።